እግዚአብሔር የተመሰገነ ይሁን ኢየሱስ ጌታ ነው የሰይጣን የማጥቂያ መንገድ ብለን ቀደም ብለን ሪከርድ ያደረግኩትኝ በማጥፋት ወይም በማውደም ነበረ አሁን ደግሞ የሰይጣን የማጥቂያ መንገድ በማስታበይ ማስታበይ ማለት መታበይ አስታበየ ታበየ ማለት አማርኛ ቃሉ ብዙ ሰው ትርጉሙ ቀጥታ ትርጉሙ ሊከብድ የሚችላቸው ሰዎች ብዙ ጊዜ ስላለ ትርጉሙን ነው መታበይ ታበየ፣ ኮራ፣ ተጀነነ፣ ገነነ የሚሉ አለ፣ የመዝገበ ቃላት ትርጉም። አንድ ሰው እንዲህ ታዲያ መኩራት ኩራት ኃጢአት ነው? እን ኮራ ማለት አንድ ሰው ስለ ኮራ ኃጢአት እኛ ሆነ ማለት ነው። ስለተጀነነ አንድ ሰው ስለ ገነነ ኃጢአት ሰራ ማለት ነው። መታበይ አንድ ሰው ከታበየ በጣም ኃጢአት ነው ማለት ነው። የሰይጣን የማጥቂያ መንገድ መካከል አንደኛው መታበይ እንዴት ሊሆን ይችላል? እስቲ ብለን ስናይ መጽሐፍ ቅዱስ ያዕቆብ አራት ሰባት ላይ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። የእግዚአብሔር ቃል ማለት ነው። የትዕቢትን መጥፎነት እየደጋገመ ይናገራል። እንዲህ አስቡት እስቲ፣ አትስረቅ፣ አትዋሽ፣ አታመንዝር፣ አትግደል ምናምን የሚባሉ ኃጢአቶች አሉ። ታዲያ ትዕቢተኛ ሰው እግዚአብሔር በጣም ሊጸየፈው ለምን ቻለ? ለትሑት ግን ለምን ጸጋ ሊያበዛ ቻለ? ትሑት ለሆነ ሰው። ለትዕቢተኛን ግን ጭራሽ እግዚአብሔር ይቃወመዋል። ማለት በቃ እግዚአብሔር የተቃወመው ታውቃላችሁ፣ ጠፋ ማለት ነው። በቃ ጉዱ ነው። በቃ በጣም አደገኛ የሆነ ኃጢአት እንደሆነ የምታዩት። እግዚአብሔር ምን ያደረገዋል? ይቃወመዋል ነው የሚለው ታውቃላችሁ። አንድ ለምሳሌ እንደው የመቃወም ትርጉም ትንሽ እንድንረዳ አንድ መንግስት አገር ላይ ተሹሞ መሪ ሲሆን ህዝብ ከተቃወመው ምን ይሆናል? ይገለበጣል ማለት ነው። መጥፎ ነገር ሊደርስበት ይችላል። ስለ እግዚአብሔር ደግሞ ይቃወመዋል ያለው ማንን ነው? ትዕቢተኛን ነው። እግዚአብሔር ከተቃወማች እኮ ምንም ሰው እኮ እግዚአብሔር የተቃወመው ሰው እኮ በቃ ጠፋ ማለት ነው። ጉዱ ፈላ። ሰው ቢቃወመን ሰው ሰው ቢቃወመን እግዚአብሔር ሊያነሳን ይችላል። እግዚአብሔር ከተቃወመን ማን ያነሳናል? ስለዚህ እግዚአብሔር የሚቃወመው ትዕቢተኞችን ነው። ለትሁታን ግን ምን ያደርጋል ይላል? ጸጋን ይሰጣል ይላል። ስለዚህ ይሄ ትዕቢት የሚባል ነገር ሰይጣን የሚሰራበት የማጥቂያ መንገድ መሆኑን ዛሬ እናያለን ማለት ነው። ሰዎች እንዲታበዩ ሆነ በአመፅ እንዲነሱ የሚያደርጋቸው ሰይጣን ነው። እሱ እነዚህ እኩይ ተግባራት ተሞልቶ ሰዎችም እንዲሞሉ ያደርጋል ከሚያስታብይበት መንገድ አንዱ ሰይጣን ሰዎች እንዲታበዩ ከሚያደርግበት ነገር አንዱ መቼም የማትገምቱት በጣም የሚገርም ነገር አንዱ ምን እንደሆነ ታውቃላችሁ? ስኬት ነው። ስኬት በጣም አደገኛ የማስታበያ መንገድ ሰይጣን የሚሰራበት ነው። እንዴ! ለምሳሌ አስቡት፣ እናንተ ጎበዝ ተማሪ ተብላችሁ በጥሩ በትምህርታችሁ የሆነ ነገር ቢሳካል፣ የሆነ ነገር ብታገኙ፣ ልክ ተሳካላችሁ ሲባል፣ ስኬታማ ናችሁ ሲባል እንዴ በስኬት ውስጥ እንዴት ሰይጣን ሊሰራ ይችላል? ሰው ሲሳካለት እንዴት መታበይና ስኬት አያችሁ፣ ሰይጣን የሚሰራበት መንገድ አንዱ የሚያስታብይበት መንገድ አንዱ ስኬት ነው። አደራችሁን። ስኬት ብዙ ሰው ተሳካለት እየተባለ ብዙ ሰው የጎደለው በዛ ነው። አስቡት፣ ሰው አንድ ሰው አገኘ ተብሎ አጣ ቢባል፣ ልክ ገንዘብ ሲያገኝ እግዚአብሔርን ሲያጣ ማለት ነው ልክ የሆነ ነገር ሲያገኝ የሆነ ነገር ሲጎድልበት ማለት ነው። ምን ዋጋ አለው ታዲያ? አሁን ለምሳሌ እናንተ በጣም አንድ ምግብ አማራችሁ ልክ በጣም ብዙ ብር ያንን ማግኘት የምትበሉበት ምግብ ብታገኙ እና ምግቡን የሚከለክላችሁ ዶክተር፣ ይህን ምግብ ከበላችሁ ትሞታላችሁ ቢል ብር ማግኘታችሁ ምን ይጠቅማችኋል? አንዳንዴ አያችሁ ስኬት አንዳንድ ስኬቶች አንዳንድ ነገሮቻችንን የሚያጎድልብን ከሆነ ስኬቱ ስኬት ነው ሊባል አይችልም። ትልቅዬ ፎቅ የሰራ ሰው ልክ ፎቁን ሰርቶ የጨረሰ ቀን ቢሞት ምን ዋጋ አለው? አንድ ነገር ትልቅ ነገር ተሳካልን ብለን ከየሆነ ነገር ብንጎድል ማለት ነው። አያችሁ ከሚያስታበይ መንገድ አንዱ ስኬት ነው። ሰይጣን የሚጠቀምበት ከሚያስታበይበት መንገድ አንዱ ስኬት ነው። እሱ ሰዎች አስቀድሞ እንዳይሳካላቸው ወይም እንዳይሆንላቸው ይጥራል። ሰይጣን ምንድን ነው የሚያደርገው? ሰዎች እንዳይሳካላቸው፣ እንዳይሆንላቸው ይጥራል። ነገር ግን አልሆን ብሎት መሳካትና መከናወን ሲሆንላቸው ሰዎች ሳቃላችሁ፣ ከጌታ ጋር ሲጣበቁ፣ ከእግዚአብሔር ጋር ሲጣበቁ ራስ እንጂ ጅራት መሆን አይችሉም። አሸናፊ እንጂ ተሸናፊ መሆን አይችሉም። ስለዚህ ልክ አሸናፊ ሲሆኑ የበላይ ሲሆኑ እግዚአብሔር ከፍ ያለ ቦታ ሲያስቀምጣቸው ሲሳካላቸው፣ ሰይጣን ማቆም ስኬታቸውን ማቆም ሲያቅተው ምን ያደርጋል? ማስታበይ የሚባል መንገድ ውስጥ ያስገባቸዋል። አስቡት፣ የተሳካለት ሰው እኮ ሌላ ሊወድቅበት ከሚችልበት ነገር አንዱ መታበይ ነው። እንዴ፣ ምንድን ነው ማስታበይ ማለት ምንድን ነው? ቅድም ታውቃላችሁ፣ ኩራት የሚባለው ነገር የሆነ ቅድም ትርጉሙን ስናይ ይሄ ሪከርድ ትንሽ በደንብ ትኩረት ሰጥቼ ሪከርድ እያደረኩት ስለሆነ በደንብ ትኩረት ሰጥታችሁ በጌታ ፍቅር እንድታዳምጡ ለራሴም እግዚአብሔር እንዲጠቅመኝ ይሄ ትምህርት እግዚአብሔር የልቦና አይኖቻችንን በኢየሱስ ስም ያብራልን፣ ይክፈትልን። በደንብ ትኩረት ሰጥታችሁ ተከታተሉ። በእውነት አሁን የማነሳው ክፍል በጣም ወሳኝ ወሳኝ ክፍል መጽሐፍ ቅዱሶች አሉ። አንደኛው ሕዝቅኤል ነው። ሕዝቅኤል 28 ላይ የተጠቀሰው የጢሮስ ንጉስ ጥሩ ምሳሌ ሊሆነን የሚችል ነው በዚህ በመታበይ ጉዳይ ላይ ሕዝቅኤል 28 ላይ ከታሪክ እንደምንረዳው ማለት ነው፣ ጢሮስ ከክርስቶስ ልደት በፊት በደሴት ውስጥ ተመች ከተማ ነች። የተከተመች ማለት እዛ ከተማዋ በደሴት ውስጥ ነው ያለችው። እና የዚች አገር ንጉሥ የአካባቢዋን ንግድ፣ የንግድ እንቅስቃሴ ኢኮኖሚውን ተቆጣጠረ። ስለ ተቆጣጠረ ታውቃላችሁ፣ አንድ ሰው ኢኮኖሚውን የንግድ እንቅስቃሴውን ሲቆጣጠር ምን ይሆናል? ይበለጽጋል፣ ወይ ሀብታም ይሆናል። ሲሳካለ በጣም ጥሩ ስኬት፣ ገንዘብ፣ ፋይናንሻሊም ኢኮኖሚካሊ በጣም ጥሩ ይሆናል። ከዚህ የተነሳ እብሪተኛ ሆነ። እብሪተኛ ሆነ። አያችሁ፣ በጣም ከባድ ነገር ማለት ይሄ ነው። አንድ ሰው ተሳካለት ሲባል ትዕቢት፣ እብሪተኛ ትምክተኛ ከሆነ የሚታበይ ከሆነ አደጋ ነው። ራሱን ከእግዚአብሔር ጋር ማስተካከል ጀመረ። በቃ ራሱን ከእግዚአብሔር ጋር አስተውላችሁ ከሆነ አንዳንድ ጊዜ አንዳንድ ሰዎች እኔ ለእንትና እንትን አድርጌ ታሪኩን ቀየርኩት እኔ እንዲህ አድርጌለት እንዲሆን አረግኩለት ሲሉ፣ እነሱ የሰው ታሪክ የሚቀይሩ እነሱ የሰውን ሕይወት በቃ መለወጥ የሚችሉ እግዚአብሔርን ቦታ ለመያዝ ይሞክራሉ። በዚህም ትዕቢቱ እግዚአብሔር ትጠፋለህ ብሎ ቁጥር ሶስት ጀምሮ እንዴት እንደተናገረው እኔ እንግዲህ ስሙኝ ተሳካለት በጣም ፋይናንሻሊ ኢኮኖሚካሊ በጣም ጥሩ ቦታ ላይ የደረሰን ሰው እግዚአብሔር እንዴት እንደተናገረው፣ የጢሮስን ንጉሥ እንዴት እንደተናገረው፣ ስሙ። ከዳንኤል ይልቅ አንተ ጠቢብ ነህን? ከአንተስ የተሰወረ ሚስጥር የለምን? በጥበብህና በማስተዋልህ የራስህን ሀብት አከማቸህ፣ ወርቅም ብርም በግምጃ ቤትህ አጠራቀምክ። በንግድ ስራ ከመራቀቅህ የተነሳ በሀብት ላይ ሀብት አካበትክ። በሀብትህ ብዛት የተነሳም ልብህ በትዕቢት ተወጠረ። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እንደ አምላክ ጥበበኛ ነኝ ብለህ ስለምታስብ ከአሕዛብ መካከል እጅግ ጨካኞች የሆኑትን ባዕዳን በአንተ ላይ አመጣለሁኝ በጥበብህ ውበት ላይ ሰይፋቸውን ይመዛሉ፣ ታላቅ ክብርህንም ያረክሳሉ። ወደ ጉድጓድ ያወርዱሃል። በጥልቁ ባህር ውስጥ በባህሮች ልብ ውስጥ አስከፊ ሞት ትሞታለህ። ታዲያ በገዳዮች ፊት አምላክ ነኝ ትላለህን? በገዳዮችህ እጅ ስትገባ አንተ ሰው እንጂ አምላክ አይደለህም አለው። ሕዝቅኤል 28 ከቁጥር 3 ጀምሮ። በመጨረሻ እግዚአብሔር በተናገረው መሰረት ይህች ጢሮስ የምትባል ሀገር እንደወደመች የትንቢት አፈጻጸም የሚያስረዱ መጽሐፍት ይናገራሉ። እዚህ ላይ ከዚህ ጋር አያይዘን የምናነሳው ነጥብ አለ። ይህ ምንድን ነው? የትንቢት መጽሐፍ የሚያስተምሩን ሰዎች አንዳንድ ትንቢቶች ተደጋጋሚ ፍጻሜ እንዳላቸው ሲናገሩ፣ ሌሎች ደግሞ ታሪካዊ የሆነውን ነገር ተነስተው ከበስተጀርባ ስላለው መንፈሳዊ እውነት ይናገራሉ። እዚህ ላይ መሰረት ያደረግን በዚህ ሁኔታ ማየት ያለብን ነገር ይህ ክፍል ታሪካዊ የሆነው ከንጉስ ጢሮስ ይነሳና በስተጀርባው ስላለው ስለ ታባዩ አስታባዩ ሰይጣን ይናገራል። አሁን እዚህ ጋር ታዲያ ሰይጣን የታለ ብትሉ፣ ከታሪኩ ጀርባ የምታዩት ሰይጣን ባለፈው ቀድሞ ባለው ሪካርድ ሊያጠፋ ሊያወድም ነው አይደለ? እዚህ ጋር ደግሞ አስታበየ በማስታበይ መልኩ ሰራ። ይህ ንጉሥ ልቡን አሳምጾ በትዕቢት እኔ አምላክ ነኝ እንዲል ይገፋፋው የነበረው ሴጣን እንደሆነ በጣም ግልጽ ነው። ቀደም ብለን ጠቅሰን እንዳለፍ ነው ሰይጣን ከመውደቁ በፊት ጥበብ የተሞላና ውበት የተፈጸመ መደምደሚያ ነበረ። ታውቃላችሁ ልክ ያንን የሴጣን ማንነት ሰው ሰዎች ውስጥ እንደገባ የምታዩ ከዚህ ክፍል ልክ ሰይጣን ያ ጥበብ የተሞላ ውበቱ የተፈጸመ መደምደሚያ የነበረው ነገር ግን እግዚአብሔር የሰጠው እንጂ በራሱ ያመጣው አልነበረም። አያችሁ ሰይጣን ልክ የወደቀበትን ነገር ነው ሰዎች እንዲወድቁ የሚያደርገው። እኔ ከእግዚአብሔር ያገኘሁት ነገር ነው ሳይሆን ራሱ እንዳመጣው የራሱ እንደሆነ አሰበ። በመጨረሻ ላይ ግን ይህን ዘንግቶ ከእግዚአብሔር የተሰጠው መሆኑ ጥበቡ፣ ውበቱ የተፈጸመ መደምደም የነበረው ከእግዚአብሔር እንደሆነ ዘንግቶ በጥበቡና በውበቱ ታብዮ ራሱን እንደ አምላክ ቆጠረ። አያችሁ የሰይጣን ያካሄዱ ምንድን ነው? ራሱን እንደ አምላክ ነው የቆጠረው። ስለዚህ ነበር ረክሶ ከእግዚአብሔር ተራራ ወደ ምድር የተጣለው። ከከፍታ ወደቀ። እሱ የወደቀበትን ነው ሰዎች እንዲወድቁም ዛሬ ላይ እየሰራ ያለው ሰይጣን። ለመውደቁ ምክንያት የሆነው ምንድነው? ትዕቢቱ ነው፣ ታበየ ልክ እንዲሁ እኛም በሱ መንገድ ውስጥ ገብተን እግዚአብሔር የሰጠንን መንፈሳዊ የሆነ ተፈጥሯዊ ጸጋ ሁሉን፣ በነገራችን ላይ ሁሉ ከሱ በእርሱ ለርሱ ነው። ከኛ ለእኛ በእኛ የሆነ ነገር የለም። ሁሉ ከእግዚአብሔር ነው የሆነልን ነገር። እስቲ ራሳችሁን ተመልከቱ፣ ጤንነታችሁን፣ ሰላማችሁን ማለት በክርስቶስ ያገኛችሁ ተቆጥሮ የማያልቅ አመስግነን የማንጨርሰው ብዙ ነገር ያገኘ ነው። ከጉብዝናችን ከጥረታችን ምናምናችን፣ ከአበላላችን ከሆነ ነገራችን አይደለም። እግዚአብሔር የተሰጠን ነው። ጸጋው ነው ያበዛልን። ከጌታ ነው አምጥተን በትዕቢት እኛ በትዕቢት እንድንሞላ ግፊት ሊያደርግብን መፍቀድ የለብንም። ሰይጣን ከራሳችን እንደሆነ ትዕቢት ወደ ውድቀት ያደርሰናል። ምሳሌ 1618 ላይ ስለዚህ መጽሐፍ ቅዱስ ትዕቢት ሲል ማሰብ ከሚገባው በላይ ራስን ከፍ አድርጎ ማሰብ ነው። ትዕቢት ማለት ማሰብ ከሚገባ በላይ ራስን ከፍ አድርጎ ማሰብ ወይም መገመት ከሚገባው በላይ ለራስ ዋጋ ሰጥቶ መሄድ ማለት ነው። አይታችኋል ብዙ አነቃቂ ስብከቶች አነቃቂ ንግግሮች ለራስህ ዋጋ ስጥ ብለው ራሳችንን ከሚገባን በላይ ለራሳችን ዋጋ እንድንሰጥ እኛ ከሆነ በላይ ራሳችንን በቃ እግዚአብሔር ከሰጠን በላይ ራሳችንን ከፍ አርገን እንድናይ ሰይጣን እግዚአብሔር ባጎናጸፈው ውበትና ጥበብ ስለ ራሱ ያለው ግምትና አስተሳሰብ ከፍተኛ ሆነ። በዚህም ምን ሆነ ታበየ። ሮሜ 12 3ም ላይ ታያላችሁ እንደውም እስቲ ባነበው ደስ ይለኛል መጽሐፉ ላይ ባይኖርም ግን ሮሜ አስራ ባለፈውም ስናጠና ስላየሁት ነው። ሮሜ 12 3 እግዚአብሔር ለእያንዳንዳችሁ በሰጣችሁ እምነት መጠን ራሳችሁን በአግባቡ መዝኑ እንጂ ከሆናችሁት በላይ ራሳችሁን ከፍ አድርጋችሁ አታስቡ እንዳታስቡ በተሰጠኝ ጸጋ እያንዳንዳችሁን እመክራለሁ ይላል። እመክራችሁ እባካችሁ ምክር ስሙ የሚለው ምንድን ነው? በአግባቡ ራሳችሁን መዝኑ። እኔ ትልቅ ነኝ፣ እኔ እንዲህ ነኝ። በጣም ራሳችሁን ከፍ አታድርጉት፣ ከሆናችሁት በላይ ራሳችሁን ከፍ አታድርጉት። ምክንያቱም እኛ በቃ በጣም ተሰባሪ ሸክላዎች ነን። በቃ በጣም ራሳችንን ብረት ነን አንበልጥ። ሸክላ ነን በእግዚአብሔር እጅ ያለን የተቀረጽን ጌታችንን ተከትለን መኖር ያለብን ደቀ መዝሙር ሆነን ልንኖር እሱን ልንመስል እሱን ልንከተል እንጂ እኛ የራሳችን ደቀ መዝሙር አፍርተን እኛ በቃ ጠንካራ ነን ብርቶች ነን ብለን እኛን እንዲመስሉ አይደለም ሰዎች ማድረግ ያለብን ክርስቶስን እንዲመስሉ። እግዚአብሔር ሰዎችም እግዚአብሔርን መቋቋም የሚጀምሩት እርሱ የሰጣቸውን ተፈጥሮ የሆነ መንፈሳዊ ጸጋ ወስደው የራሳቸው ንብረት ማድረግ ሲጀምሩ ነው። በጣም አንድ ክፍል ይሄ ሁለተኛ የመጽሐፍ ቅዱስ ክፍል እችን ጠቅሼ እንጨርሳለን። በደንብ ስውኝ እዚህ ጋር በህይወቴ በጣም በጣም በጣም የጠቀመኝ የመጽሐፍ ቅዱስ ክፍል ነው። ሁልጊዜ እግዚአብሔርን የማመሰግንበት ይሄ ትምህርቱ ትልቅ ትምህርቱ ስለሰጠኝ ክፍል በእኔም ህይወት ስላየሁት ነው። ዳንኤል መጽሐፍ ላይ አንድ ንጉስ አለ ናቡከደነጾር የሚባል በሰገነቱ ላይ ወጣና በከተማይቱን አየት፣ ከተማይቱ የገነባትን ከተማ ሲያይ ይቺ በጉልበቴ ብርታት ለግርማዬ ክብር የመንግስቴ መኖሪያ እንድትሆን የሰራኋት ታላቂቱ ባቢሎን አይደለችምን በማለት ምን ሆነ፣ በትዕቢቱ እኔ አለ። አያችሁ እኔ ማለት ጀመረ። ትቢት የምትባለው ነገር አያችሁ ከባድ የሆነ ነገር በልቡ ሞላበት። ልክ ከፍታ ቦታ ላይ ከተማውን ገንብቶ በጉልበት ብርታት ለግርማዬ ክብር የመንግስቴ መኖሪያ እንድትሆነኝ የሰራኋት ታላቂቱ ባቢሎን አለ ማለት ነው ናቡከደነጾር እንግዲህ አስቡት ጉድ ፈላቁ በመሰረቱ ይቺ ከተማ ብትሰራ በህዝቡ እንጂ በሱ ጉልበት አልነበር አንድ ሰው እኮ ቢሰራ ምንም ነገር ቢያደርግ ማለት ሁሉ የወላችሁ ትልቅ እርሻ ቤጋር ፀሐዩ የማን ነው የእግዚአብሔር ነው ዝናቡ ውሃው ሁሉ ነገር የእግዚአብሔር ነው አንዲት ነገር ብንሰራ ከራሳችን የሰራ ነው ነገር የለም፣ ያለ እግዚአብሔር እርዳታ። ስለዚህ ቃሉ በንጉሥ አፍ ገና ሳለ ከሰማይ ድምፅ መጣ። ልክ ልቡ በዚህ ሲታበይ፣ ልቡ ልክ እንደዚህ በትዕቢት ሲወጠር ምን አለ እግዚአብሔር? ቃል ንጉሥ ናቡከደነጾር ሆይ መንግሥትህ ከአንተ አለፈች ተብሎ ለአንተ ተነግሯል። ልዑልም በሰዎች መንግስት ላይ እንዲሰለጥን እስክታውቅ ድረስ አያችሁ እግዚአብሔርን እስክታውቅ ድረስ ከሰዎች ተለይተ ትሰደዳለህ አለው። ይላችሁ ስንጀምር ምንድን ያለው ያዕቆብ ምዕራፍ አራት ቁጥር ሰባት ላይ እግዚአብሔር ምን ያደርጋል ትዕቢተኞችን ይቃወማል። ሲል ምን አደረገው ንግስናውን ከሱ ወሰደ። ከሰዎች ትለያለህ አለው። ምን እስክታቅ እስክታውቀው ድረስ እግዚአብሔርን። ልክ በአባቱ ቤት የነበረው ልጅ ከአባቱ ቤት ኮብልሎ በኋላ ያወቀው ምንድን ነው በአባቴ ቤት መሆን ይሻለኛል አላለም ወደ አባቴ ወደ ቀድሞ ቤቴ እመለሳለሁ። እንደ ልጅም ባልሆን እንደ ባሪያ ሆናለሁ። በቃ እንደ ልጅ እንኳን በአባቴ ቤት ያለ ባሪያ እንኳን ይሻላል ብሎ ወደ አባቱ ሲመለስ አባቱ ግን አቅፎ ልጄ ብሎ ተቀበለው። አያችሁ እግዚአብሔር ከቤቱ እንድንወጣ አይፈልግም። ከቤቱ ከወጣን ግን ብዙ ጉዳት ይደርስብናል። ከሱ መራቅ አይጠበቅብንም፣ መታበይም አይጠበቅብንም። ምንም ነገር የእሱ የሰጠንን ነገር ልጁ እኮ የአባቱን ሀብት ወስዶ ለራሱን የተጠቀመበት ወደ ከቤት ወጥቶ ማለት ነው። ግን አልጠቀመውም። ወደ አባቱ ተመለሰ። ምክንያቱም ንጉሱ ወዲያው ምን አደረገ? ናቡከደነፆር ወዲያው ከእጁ ላይ ሲታበይ፣ በትዕቢት ልቡ ሲወጠር ተሰደደ። ወዲያው በመጨረሻ ጤናውን፣ ዙፋኑን አቶ ሰባት ዓመት ሙሉ ነው። በሬ በሬ ሳር እንደበላ ነው ሲበላ የነበረው እንደ በሬ ማለት ነው። ዳንኤል አራት 28 እስከ 33 ማየት ትችላላችሁ። የመማሪያ ዘመን ተምሮ ልክ ሲያቅ ሲረዳ፣ ከተፈጸመ በኋላ የመማሪያ ጊዜው ሲፈጸም አይኑን ወደ ሰማይ አነሳና እግዚአብሔር ሁላችሁ ልባችሁን ሲቀይርላችሁ፣ ትዕቢተኛ ልብ እግዚአብሔር የማየት አይችልም። ልክ ትሁት የተሰበረ ልብ በእግዚአብሔር ፊት ራሱን ያዋረደ ዝቅ ያለ እግዚአብሔር ይረዳኛል ብሎ በእግዚአብሔር የሚታመን እግዚአብሔር እኔ የተከተለ ልክ በኋላ ሲረዳ ናቡከነጾር ምን አለመሰላችሁ? አሁንም አለ እኔ ናቡከነጾር የሰማይ ንጉሥን አመሰግነዋለሁ፣ አለ ታላቅ አደርገዋለሁ፣ አከብረዋለሁ። ስራው ሁሉ እውነት መንገዱን ፍጹም ነውና በትዕቢትም የሚሄዱትን ያዋርድ ዘንድ ይችላል አለ። እሱ ትዕቢተኞችን ምን ያደርጋል አለ፣ ያዋርዳል አለ፣ ቁጥር 37 ላይ ማለት ነው። ስለዚህ ሐዋርያው ያዕቆብ እንዳለን ቅድም እንዳየነው እግዚአብሔር ትዕቢተኞችን ይቃወማል። ትሕትና ከኛ ርቆ ትዕቢት በውስጣችን የሚታይ ከሆነ ትሕትና ከኛ ከጠፋ ከኛ ከራቀ ትዕቢት በውስጣችን የሚታይ ከሆነ ክፉ እየተጠናወተን እንዳለ ልብ እንበል። እግዚአብሔር የሚያኖረው ከትዕቢተኞች ጋር ሳይሆን ከትሑታን ጋር ነው ፍቅሩንም ቸርነቱን ጸጋውን በተለይ የሚያበዛው። ስለ ትህትና ጉዳይ ሲነሳ ትልቅ ትምህርት የሚሆነን ሙሴ ነው። በጣም ትሁት ሰው እንደነበር የእግዚአብሔር ቃል ይናገራል። ይህ ሰው በእጁ ብዙ ተአምራትን፣ ድንቆችን ሆነዋል። በእሱ በኩል ቀይ ባህር ተከፍለዋል። የሚገርም ከፍታ ላይ አውጥቶት ነበር። ይሁንና ሙሴ የማስተዳደር ችሎታ ስላልነበረው ከእስራኤል ወገን ያልሆነ ሰው አማቱ ዮቶር የተሰደደበት ታቃላችሁ ከግብፅ ወጥቶ አማቱ ዮቶር ምን አለው? ምክር ሰጠው። የአምሳ አለቆችን፣ የመቶ አለቆችን፣ የሺ አለቆችን ብትሾምን ብሎ ሲመክረው፣ ባክህ አንተ ደግሞ ምን ታውቃለህ? ይህን ሁሉ ሕዝብ አሻገሬ ከቀይ ባህር ከግብፅ አውጥቼ በስንት ተአምራት ያወጣሁትን ሕዝብ አሁን አንተ ለእኔ ልትመክረኝ ነው? እዚህ ያኔ በግ ስጠብቅ እንደነበርኩት መሰለህ እንዴ? ምናምን ብሎ ዮቶር ሌኮ ትዕቢተኛ መሆን ይችላል ትምክህ በቃ ማለት በጣም ሊታበይ ይችል ነበር፣ ነገር ግን እንዲህ አለን ሲለው እናያለን። ምክሩን ሰማ እንጂ አላጣጣለም። ተራ ሰው በእኔ እኮ በእጄ ብዙ ታምራት ድንቆ ሆነዋል ምናምን ብሎ አልታበይም። አያችሁ፣ መታበይ ማለት ያ ነው። ሲነገረን አንሰማም። እኛ አዋቂዎች ነን እኛ በቂ ኧረ፣ እባክህ አሁን አንተ ለእኔ ልትመክረኝ ነው? እኔ እንደዚህ እንደዚህ ያን የሆኑ ሰዎች እንደነ ናቡከደነጸር ተሰብረው ብዙ ዋጋ ከፍለው ተመልሰው ረ ወደ እግዚአብሔር ይሻለናል፣ ይቅርታ አርጉልኝ ብለው ደግሞ ሲመለሱ ታያቸዋላችሁ። ስለዚህ ለእኔና ለእናንተም ይሻለን አለመታበይ ያዋጣናል። ትሕትና ታላላቆቻችን ሲነግሩን ብንሰማ እነሱ እኮ አልፈውበታል ብዙ ነገር ፓስተሮቻችንን፣ የቤተ ክርስቲያን መሪዎቻችን፣ ወላጆቻችንን፣ ታላላቆች፣ እኔም እናንተም ሁላችንም ሁሉም ሰው የራሱ ከታላቅ ወይ ከእሱ የተሻለ ሰው ስላለ የተሻለን ሰው አለመታበይ ጥሩ ነው። መታበይ ሰይጣን የሚሰራበት ከባድ መንገድ ነው። በእኛ ውስጥ አንድ መልካም ነገር ሲያልፍ ወይም ደግሞ ነገሮች የተሳኩልን ስንሆን ትሁት ካልሆንን ከእኛ ጋር ተባባሪ ሰልፈኛ የሚሆነው ሰይጣን ስለሆነ ልንጠነቀቅ ይገባል። በርቱልኝ